በስማ አብ ወልድ ወንፈስ ቅዱስ አዱ አምላክ አሜን። በስመ አብ ወልድ ወንፈስ ቅዱስ አዱ አምላክ አሜን። በስመ አብ ወንፈስ ቅዱስ አዱ አምላክ አሜን። ሰላም ሰላም፣ እንደምናችሁ፣ እንደምንቆርያችሁ፣ እንደምንከረማችሁ በመላው ዓለም ያላችሁት ኢትዮጵያውያን እና ትውልድ ኢትዮጵያውያን እና ኤርትራውያን ሰላም፣ እግዚአብሔር ከብሏችን ጋር ይሁን። ሰላም ብያለሁ። እንደ እግዚአብሔር ፍቃድ ለአጭር ጊዜ እንነጋገራለን ቤተሰቦቼ ባለፈውም እንደዚሁ ትንሽ ጠቃቅሸው ነበረ እና ይሄ ከቤተሰብ እየተወራረደ የመጣው መንፈስ በጣም ብዙዎቻችንን ኑሯችንን አመሰቃቅሏል ህይወታችንን አበላሽቷል። እሱም ዛር ነው የሚባለው ዛር ማለት እንግዲህ ከቤተሰብ ተወራርዶ የመጣ ነው እና ይሄ ነገር ከቤተሰብ በተለይ በባዕድ አምልኮ ውስጥ የኖሩ ቤተሰቦች ከሆኑ እነሱ በሚወልዱበት ሰዓት የወለዱት ልጆች ከመንፈሱ ጋር ይወለዳሉ፣ አብሮ ያድጋሉ። ከዛ እያደገ በሄደ ቁጥር የዛን ሰው ህይወት ወደ ማበላሸት እቅዱን ይጀምራል ማለት ነው። ይህ መንፈስ እንደ እናት አባት በአምልኮ እንደኖሩ በዛ መንገድ ባይወስደውም ለሱ በሚመቸው መንገድ ዘመናዊነት በመሰለ መንገድ ብዙ ህይወትን ያመሰቃቅላል እና በቃ ብኩን ያደረገናል ስርተን ምንም በረከት እንዳናገኝ ከስራ ቦታ በስራ ባልደረቦቻችን ጋራ ከስራ ባልደረቦቻችን ከአለቆቻችን ጋራ ሰላም እና ስምምነት እንዳይኖረን ያደርጋል። ንጭት ንጭ እንድና በዛ ያደርገናል ለትንሹም ለትልቁም እንድን ነጫነጭ። ከዛም ስራ ምክንያት ልንባረር እንችላለን፣ ልንፋቀል ይችላለን። ምናልባት ጥፋት ሆኖ ባላጠፋው ጥፋት ጥፋት ነው ተብለ፣ ልትባረር ሁላ የምትችልበት አጋጣሚዎች ይፈጠራሉ እና ይሄ ሁሉ የመንፈሱ አሰራር ነው። አለማወቃችን ግን ስለ መናፈስቱ አካሄድ አለማወቃችን ብዙ ዋጋ ያስከፍለናል። እና ምንድነው በተለይ ወገኖቻችን አዛብ ቤተሰቦች ተወልደው ያደጉ በነዚህ ቤተሰቦች ብዙ ዋጋ የሚከፍሉ ወጣቶች አሉ። በተለይ ይሄ የቃልቻ መንፈስ ያለባቸው ሰዎች በተለይ ከበሮ የሚደልቁ ባላ ይዞ በየቤቱ እየሄዱ ቡና እያስፈሉ የሚካድሙ የሚያጓሩ ሰዎች እነዚህ ሰዎች በየገቡበት ቦታ ሁሉ መንፈሳቸውን እያስቀመጡ ነው የሚሄዱት እና እነዚህ ቤተሰቦች ደግሞ ከነዚህ ሰዎች ላይ የተቀበሉትን መንፈስ ሲያስተናግዱ ለዘመናት ይቆያሉ። ከዛ የሚወልዱት ልጆች ደግሞ ያው ህይወታቸው እንዳልሆነ ይሆናል ማለት ነው። እንግዲህ ባለፈው እንደገለጽኩት ዛፍ ላይ የሚያስወጣ እንደ ዝንጀሮ ሮ አሩጦ ዛፍ ላይ የሚያስወጣ እንግዲህ፣ በቀሲስ ሄኖክ ፕሮግራም ላይም አይቷቸዋል ብዙዎቻችሁ። እንደዚሁም ደግሞ ዛፍ ላይ አስወጥቶ ስግደት እንዲሰግድ የሚያደርገውን አይነት ነገር ገልጨላችሁ ነበረ። እና ምንድ ነው ይባስ ብሎ ዛር ምንድ ነው እያደረገ ያለው? የሰው ልጅ በእንስሳት ላይ አድሮ፣ በአያ ላይ አድሮ ልጅ አስመስሎ ለእናትም ለአባትም ይሁን እንደ ልጅ ያሳያቸዋል። በቃ ልጄ ነው እያሉ እንደ ሕፃን ልጅ በጀርባቸው ላይ አያ የማዘል ውሻ የማዘል አባዜ እያመጣ ነው። እና በጣም ይሄን ነገር በብዙ መልኩ እያየሁት ነው። ብዙ ቦታ ላይ በጣም ብዙ ሰዎች ውሻ ሲያዝሉ ውሻን እንደ ሕፃን ልጅ ጡጦ ሲያጠቡ ብዙ ቦታ ላይ ተመልክቻለሁ። አሁን ደግሞ ሰሞኑን እንደዚሁ ያየሁት ነገር ሚገርም አያ እንግዲህ የአያ ግልገል ነው። አንድ ወጣት ልጅ ቢያንስ አርባ አምስት ገደማ አካባቢ ይሆናል እድሜው። ያንን አያ በአንሶላ ጠቅልሎ ጀርባው ላይ አዝሎት ከተማ ውስጥ ሲሄድ የሚያሳይ ቪዲዮ ነበረ ያየሁት እና አፍሪካ ውስጥ ነው እና ይህ ሰው ሙስሊም ነው እንግዲህ በእምነቱ ይህን ያህል ዛሩ እንደዚህ ዋጋ እያስከፈለ እያንከራተተ የሚያሄድ አይነት መንፈስ ነው ማለት ነው፣ የዛር አካሄድ እና በተለይ በዚህ በውጭ ዓለም ደግሞ ዛሩ ከመዘመኑ የተነሳ አብዛኛው ሰው ወደ ግብረ ሶዶማውያን ነው የወሰዳቸው እና አሁን እንዳልኩት ወዳጆቻችን ወገን ሶዶምነትን በጣም የሚፈጽሙ አይነት ሁኔታ ላይ በዚህ በምድረ አሜሪካ ላይ ብዙ ቦታ ላይ መመልከት ችያለሁ። ወንዶም ሴቱም ሶዶምነትን የሚፈጽሙ አይነት ነገር ነው እና ከባድ ነው። አሁን በኛ በክርስቲያንም ክርስቲያን መሳይ ግን ማተባ አንገቱ አንጠልጥሎ ደግሞ ከነዚህ ሰዎች ስር ስር እየሄደ ለሰዶምነት ሰውን የሚጋብዝ ብዙ ወጣቶችን ተመልክቻለሁ። አለው እና ይህን ያህል ነው እንግዲህ ፀጉራቸውን አጭበርብሮ በቃ ቁጥርጥር ምናምን ተሰርቶ ፀጉራቸውን እንግዲህ ወንድ ነው የሴት ፀጉር ውበት መሰራት ማለት አልተፈቀደልንም ለኛ ለወንዶች ግን ሹሩባ ተሰርቶ ቁጥርጥር ተሰርቶ ምናምን ፀጉራቸውን ለቆ ሲሄዱ በቃ ውበት ይመስላቸዋል እና ሎቲ አይነት የሎቲ አይነት ከጆሮቸው እስከ አፍንጫቸው የተቀሙ ብዙ ወንዶችን አይቻለሁ እንደውም አንዱ መስቀልን በእባብ ላይ እባብ የተጠመጠመበት አይነት መስቀል አርጎ የእባቡ ጭንቅላት ከመስቀሉ በላይ ሆኖ አይነት ነገር አርጎ እንግዲህ ለጌጥ ብሎ አስቦት አርጎት ይሆናል እንጂ መስቀል እንደዛ በዛ መልኩ አይሰራም። እሱ ግን የብረት መስቀል በዛ መልኩ አሰርቶ የተጠቀመ ሰው ነበረ። እና ይህን ያህል እንግዲህ ዛሩ እንዴት እየዘመነ እየሄደ እንደሆነ ማሳያ ነው ማለት ነው። ይሄ በተለያየ ቦታ ላይ በጣም ብዙ ወጣቶች እድሜያቸውን በከንቱ ነገር እየፈጁ እያለቁ እንደሆነ ያሳያል። አሁን ሰሞኑን እንደውም ሚዲያ ላይ ዜና ላይ የቀረቡ ሁለት ወጣቶች በፖሊስ ደረጃ እንደሚፈለጉ ኢትዮጵያውያን ናቸው። የሚገርማችሁ ጸጉሯቸው በጣም የሚያስደነግጥ ጸጉር ነው የአንደኛው። አንደኛው ቆጣጥሮ ነው የተወው እና በጣም እንግዶች ናቸው። በሌብነት ተሰማርቶ ማለት ነው እንግዲህ ወጣቶች ናቸው። ቢያንስ ሀያ ሀያ አምስት ሰላሳ ቤት ራሱ አልደረሱም እና በጣም በሌብነት ተሰማርተው ያሉ ህይወታቸው በእንደዚህ አይነት የተመሰጋቀሉ ልጆች ናቸው እያየን አለ ነው። እና ይሄ ሰው ለምን በዚህ እድሜው እንደዚህ ከትምህርት ህይወቱ ከግም ትምህርት ገበታው ተፈናቅሎ ሰርቶ እንዳይበላ ለሌብነት ያዳረገው ምንድን ነው ብንል ምንም ሌላ ነገር የለም ከእናት ከአባቱ የወረሰው መንፈስ ነው። እና ይህም መንፈስ አሁን እነሱ ቤተሰቦች ቅድም እንደገለጽኩት የአዛብ ቤተሰብ ልጆች ናቸው መስማቸው መለየት ስለሚቻል ብዬ ነው። እና ይሄ መንፈስ ከቤተሰብ እንደዚህ እየተወራረሰ የተወራረሰ መጥቶ ልጆችን ህይወታቸውን እያመሰቃቀለ ልጆችን ለአደጋ እያዳረገ ያለው ይሄውን መንፈስ ነው። ባልታወቀ መንገድ ማለት ነው። ስለዚህ ምንድነው ልላቸው የፈለግኩት ልጆቻችንን በአግባቡ በመንፈሳዊ ህይወት እንድናሳድግ እና ልጆቻችን አርአያ ሆነን ለልጆቻችን አርአያ ሆነን መኖር ያስፈልጋል እና በዚህ በሃያ አንደኛው ዘመን ላይ እንትን ማለት አላስፈላጊ ነው። አዎ መንቃት ያስፈልጋል። በማለዳ ንቁ አደል እንደ የሚለው ቃሉም ራሱ መንቃት በጣም ያስፈልጋል። መንፈሳዊ ህይወትን መለማመድ ያስፈልጋል። በመንፈሳዊ ህይወት ማኖር፣ መንፈሳዊነትን መላበስ ግድላቸዋል ይላሉ። አዎ በተለይ የተዋህዶ ልጆች የሆናችሁ ማተብ በአንገታችሁ ያንጠለጠላችሁ በየናይት ክለቡ ጊዜያችሁን የምትጠፉ ጊዜያችሁን በናይት ክለብ ከማጥፋት ይልቅ መጽሐፍ ቅዱስን በማንበብ የጸሎት ህይወት እንድኖራችሁ መለማመድ የግድላችኋል። ለምን? ይህን ካላደረጋችሁ መንፈሱ በጣም ዋጋ ያስከፍላችኋል። ሙዚቃ ከፍቶ ቤት ውስጥ ከሙዚቃው ጋር መደነስ መጨፈር፣ መጮው ይሄ ሁሉ ተገቢ አይደለም። ለምን ይሄ መንፈሱ መንገድ ለራሱ ሲያመቻች እና መንገድ እየጠረገ መሆኑን ማሳያ ስለሆነ ነው። በተለይ በጣም ብዙ እህቶቻችን ሙዚቃ ከፍቶ ቤታቸው ውስጥ እስክስታ አትሉት ምን አትሉት የሚውረገረጉት አይነት በጣም የሚያስደነግጥ ነው እና ሰውነታቸው ሁሉ እርገፈገፋልና ያ ማለት እንግዲህ ከዛሩ የተገኘ ምልክት ነው ማለት ነው። እናት አባት ሲያጓሩ እንዴት እንደምርገፈገፉ ይታወቃል እና ዛሩ በዚህ መልኩ እስክስታን አስመስለው ውዝዋዜን አስመስለው ሰውነታቸውን እያስረገፈገፉ ለዛሩ ግብር እየከፈሉ መሆናቸውን አልታወቃቸውም። አዎ እነሱ መዝናናት ይመስሏቸዋል። መዝናናት እንደያዙ ነው የሚሰማቸው እንጂ ለዛሬው ግብር እየከፈሉ መሆናቸው አልታወቃቸውም ማለት ነው። በጣም ብዙ አይነት ነገሮች መጥቀስ እንችላለን። አዎ በተለይ ብቻኛ በተለይ አሁን በዚህ ውጭ ዓለም በተለይ በአውሮፓም በአሜሪካም የሚኖሩ ሰዎች አብዛኛው ሰው ከሀያ አንድ አመት በኋላ ቤት እራሱ ችሎ ነው ወጥቶ የሚኖረው እና ለብቻው አንድ ቤት ተከራይቶ የሚኖረው እና ብቸኝነት ህይወት ውስጥ በሚገባበት ሰዓት የመንፈሳዊ ህይወት የሌለው ሰው በጣም በጣም ዲፕሬሽን የሚባለው ነገር ይወርድበታል ማለት ነው እና ይጨናነቃል። ብቸኛ መኖር ያለመደ ሰው ከቤተሰቡ ተነጥሎ ብቻውን መኖር በሚጀምርበት ሰዓት ብዙ አይነት ነገር ቴሌቪዥን ላይ ሊያይ ይችላል። ስልኩ ላይ ሊመለከት ይችላል። ሰርች በሚያደረግባቸው ሰዓት ብዙ አይነት ነገር ወደ መንፈሱ የሚወስደው አይነት ነገሮች ሊመጡበት ይችላሉ፣ እና ያንን ሁሉ ማስተናገድ ግድ ይለዋል ማለት ነው። ሳይታወቀው፣ ለምን ብቸኝነቱን ለመርሳት፣ ከብቸኝነት ህይወት በእንደዚህ አይነት ነገር ራሱን እያዝናና ራሱን ፈታ እያደረገ ለመኖር ስለሚያስብ ማለት ነው። ከዛ ሄዶ ሄዶ ምንድነው የሚሆነው? ብቸኝነቱ ወደ ምን ይወስደዋል? ወደ ሰዶምነት፣ ዘርን ማፍሰስ፣ ህግ የግል ውስብ መፈጸም ምናምን ነገር ወደዛ ይወስደዋል ማለት ነው ከጊዜ በኋላ ማለት ነው ቶሎ ነቅቶ ወደ መንፈሳዊነት ካልመጣ ማለት ነው። እና በጣም ከባድ ህይወት ላይ ነው የሚወድቀው ማለት ነው ይሄ ሰው እና በዚህ ውጭ ዓለም ያሉት በተለይ በጣም ይሄ በሲ ነገር ብዙዎቹ በጣም ተጠቅተዋል። በተለይ የቤታቸው ውስጥ ሽሻ የሚጠቀሙ በጣም ብዙ ወጣት አበሻዎች እንደዚህ አይነት ነገር ይጠቀማሉ። ቤታቸው ውስጥ ሽሻ ገዝተው በቤታቸው ውስጥ ሻ ገዝቶ ምናምን ነገር ቤታቸው ውስጥ በጣም ብዙ የሚጠቀሙ አበሻዎች በግልጽ ይታወቃሉ። እንደውም ጫቱላ የሚቅሙ ገጥመውኛል ጫት ቤት በኩል እንደሚገባ ባላቅም አንድ ወቅት ሱማሌዎች ላይ አይቻለው። ጫት ከዛ ደግሞ እንደዚሁም በዚሁ በኛው ኢትዮጵያውያን ልጆች ላይ አይቻለው። እና በጣም ይገርማል ጫት እኔ እንግዲህ አሁን አደንዛዥ እጽ ነው ተብሎ እንግዲህ በፍተሻ ሰዓት ተገኝቶ እያዛል ብዬ ያስባለሁ እና በምመልኩ እንደገባ ኤክስፖርት ራሱ አሮ ነው ይደረግ አይደረግ እርግጠኛ ባልሆንም እና ጫት በጣም በሰፊው ሲቅሙ በጣም እኔ ማተብ አንጠልጥለው ጫት አንጥፎ ይቅማሉ። ሺሻ ያነፋሉ። ይሄ ኤሌክትሪክ መሳሽ ሲጋራ አለ፣ በቻርጅ የሚሰራ እሱን ይጠቀማሉ። ከዛ አልፎ ደግሞ ሲጋራም ጋራም ያጨሳሉ። በቃ ብዙ አይነት ነገር ይጠቀማሉ። እና በጣም ብዙ ልጆች በዚህ ጎዳና ያለፉ ልጆች ብዙ ስለተመለከትኳቸው ነው። በጣም ያሳዝናሉ። የሚገርማችሁ እነዚህ ልጆች ስለ ህይወት ስትጠይቋቸው ላይፍ በቃ ምንም ማለት አደለም ይሉሃል። እኛ በዚህ ሰዓት ደስተኞች ነው ግን ከቅሚያ ከምናምን በኋላ ምንም አይነት ነገር ሳይነካኩ ድንገት ብታገኛቸውና ብጠይቃቸው ቆዝሙ ምናምን ነገር ነው የምታያቸው። እና በምቅሙ በሳት በቃ እንደነሱ ሰው የለም። አይናቸው ፍጠጥ ጎለል ብሎ ይታያል። ሰውነታቸው ሞቋል፣ ግሏል በቃ ዓለም ላይ ያሉ ከነሱ ውጭ ሌላ ማንም እንደሌለ ሁላ አርጎ እስከ ማሰብ ደረጃ ይሄዳሉ ብዬ አስባለሁ። ለምን መንፈሱ ያንን ነዋ የሚፈልገው። ጠዋት አጋጣሚ ላይ ደግሞ ስታገኟቸው ቁዝም ብሎ ፍዝዝ ብሎ በቃ ጀዝቦ ምናምን ነው ር ነው እንዴት ነው ባክ ህይወትስ ነው ምናምን ብለ የምትጠይቀው። ባክ ህይወት ምን ው እንደምታዩ አይደል፣ ምንም አልያዝኩም አይነት የቁርስ ራሱ የለኝም የሚል ይሰዋ ይገጥምሃል። እንደውም እስኪ ቁርስ ይግዛልኝ የሚል ሁሉ አለ። እና ይሄ ነው እንግዲህ በጣም ብዙ ነገር እያየን ያለ ነው ነገር ወጣቱ ላይ እና ህይወት በዋዛ በፈዛዛ ህይወታቸው ታልፋለች። አሁን በቅርብ አንዱ ባዶ ቤት ውስጥ ነው አልፎ የተገኘው ከእንደዚህ አይነት ህይወት ውስጥ በሚኖርበት ሰዓት እንግዲህ ባልታሰበ ባልተጠበቀ ሁኔታ አርፎ ነው የተገኘው። እና አለው ፖሊስ ቤት ሰብሮ ነው አውጥቶ ወስዶ። እንግዲህ ይህን ያህል ነው መንፈሱ፣ በህይወት ላይ ዋጋ እያስከፈለ ህይወት እስከ መቅጠፍ ደረጃ የሚያደርሰን ማለት ነው እና በጊዜ ያልነቃን ሰዎች ልንነቃ ያስፈልጋል። አዎ ለምን ካልተነቃበት ራስን ማዳመጥ ካልጀመር በጣም ብዙ ዋጋዎች እንከፍላለን የህይወታችን እና ጎበዝ፣ ልንነቃ ይገባል። ጊዜው የንቃት ጊዜ ነው። ወደ መንፈሳዊ ህይወት መጠጋት ያስፈልጋል በመንፈሳዊ ህይወት ራሴን መምራት መምራት ራሴን መፈተሽ ብዙ ነገር ከብዙ ነገር ራሴን መታደግ የሚቻልበት ጊዜ ላይ አሁን ነው፣ እና ንቁ ነው የምልሆነ። ከዚህ ነገር እንዴት እንወጣለን፣ እንዴት ልንሆን እንችላለን ብላችሁ የምታስቡ ካላችሁ፣ አዎ ለምን ማውጣት ቀላል ነው። አዎ ለትንሽ ጊዜ ትቸገራላችሁ፣ በእርግጥ አዎ ለዘመናት ከእናንተ ጋራ አዳም ታርጎ የኖረው የሱስ መንፈስ ለጥቂት ጊዜ አስቸግራችሁ ይሆናል። ግፋብል አንድ ሁለት ሳምንት ነው። ከዛ በኋላ ግን ሰላም ነው የሚሆነው። እና ይሄም ሊሆን የሚችለው ግን ወደ መንፈሳዊ ህይወት ስትመጡ፣ መማፀት ስትጀምሩ፣ ህይወታችሁ መፈተሽ በምትጀምሩበት ሰዓት ይሄ ነገር ቀስ በቀስ እየተወገደ የላችሁ ይሄዳልና። የመጀመሪያው በቤታችሁ ውስጥ የጸሎት ቦታ ልታዘጋጁ ይገባችኋል። አዎ፣ የመስገጃ ቦታ ምንጣፍ ገዛችሁ፣ ሜትር በአምሳ አለ እንደዚህ አይነት ምንጣፎች አሉ፣ ለመስገጃ የሚሆኑ ለአንድ ሰው የሚሆን እና እነዚህ ምንጣፎች ገዛችሁ፣ የቅዱሳን ምስል ከፊት ለፊታችሁ አስቀምጣችሁ፣ የማምላክን የክርስቶስን እንደዚሁም የቅዱስ ሚካኤል የቅዱስ ገብርኤልን ምስሎች ከፊታችሁ አድርጋችሁ መንበርከክ፣ እዛ ቦታ ላይ ጸሎት ማድረግ ነው፣ መስገድ ነው። አዎ የአምልኮ ስግደት መለማመድ ያስፈልጋል። አዎ እና እነዚህ ነገሮች ስታደርጉ በሕይወታችሁ ውስጥ እናንተ ሲፈትን የነበረውን ማን እንደሆነ ታገኝታላችሁ ማለት ነው በአጭር ጊዜ ውስጥ እንደውም ለእናንተ በጣም እግዚአብሔር ቶሎ ማን እንደሆነ ያሳያቸዋል። እናንተን ሲያንከራትት የነበረ ህይወታችሁን ያጨለመውን ማንነቱን ግልጥ ብሎ በህልም በራዕይ ያሳያቸዋል እና ለእናንተ ቶሎ ፈጣሪ ራዕዩን ያሳያቸዋል። ያው እና ለፈጣሪ ፊት ተመርክካችሁ በእምባ በለቅሶ ማፀን ማለመን አስፈላጊ ነው እና፣ ከዚህ ህይወት አንወጣም መቼም አንወጣም ብላችሁ ማሰብ የለባችሁም። ትወጣላችሁ፣ መውጣታችሁ አይቀርም። ግን ስትወጡ የተወሰነ ጊዜ ከዚህ ህይወት ለመውጣት ቆራጥ ውሳኔ መወሰን አለባችሁ። በዚህ ነገር ሁለተኛ ወደዚህ አይነት ነገር ላለመግባት ብላችሁ ከመንፈሱ ጋር መጀመሪያ ዲል እንዳደረጋችሁ ህይወቴን ሰጥቻለሁ ምናምን ተብሎ ነው አሁን ነጮች አብሾም ጥቁሩም በዘፈንም በምንም ሆቴን ሰጥቼሃለሁ ለአንተ ነው የሚኖረው እያሉ የሚዘፍኑት ለዛ ቃል ስለገቡለት ነው። እና እናንተ ደግሞ ለፈጣሪያችሁ ቃል ገብታችሁ ቃላችሁ ፈጽማችሁ ለመኖር ብቃት እንዲኖራችሁ መማፀን ነው፣ ማልቀስ ነው፣ በእንባ መማፀን ያስፈልጋችኋል እና ይሄን ስታደርጉ በአጭር ጊዜ ውስጥ ሁሉም ነገር ተስተካክሎ ማንነታችሁን ታገኛላችሁ ማለት ነው እና በንሳ መመላለስን የመሰለ ደግሞ የለም። ከንሳ ንሳ አባቴታችሁ በንሳ አባታችሁ ጋራ መወያየት መመካከር ነው። ከዛ ቀኖናችሁን ስትጨርሱ ደግሞ እንደዚሁ ከንሳ አባታችሁ ጋር ተመካክራችሁ ብላችሁ ሥጋ ደግሞ ስትቀበሉ ሙሉ ሰው ትሆናላችሁ ማለት ነው እና ከዚህ ህይወት በአጭር ጊዜ ውስጥ ትገላገላላችሁ ማለት ነው ቤተሰቦቼ። እና ይሄ ነው ልላችሁ የምችለው። እና እግዚአብሔር ለሁላችንም አስተዋልን ያድለን። ልብስተን ላለው አዎ፣ ምረቱን ይላክልን። ይሄ ነው እንግዲህ ቤተሰቦቼ፣ እዚህ በላይ እውነት ሌላ ምንም የሚያፈልገን ነገር እንደሌለ ሁላችንም እናውቃለን። እግዚአብሔር መሐሪ አምላክ ነው፣ ሩሩ ነው፣ የዋ ነው። አዎ ለእኛ ብሎ ሕይወቱን የሰጠ አምላክ ነው እና እሱ ወደ እሱ ፊቱን በምንመልስበት ሰዓት አይጨክንብንም። አዎ እጁን ዘርግቶ ነው የሚቀበለን። ለምን ከመቶ ነገድ ውስጥ አንዱ የጠፋበትን ነው ፍለጋ የወጣው እና የጠፋውን አንደኛውን ዘጠና ዘጠኙን በዱር ትቶ አንደኛውን የጠፋውን ፍለጋ ወጥቶ ካገኘን በኋላ በትከሻው ተሸክሞ ወደ ቤቱ ገባ ነው ከዛ ጎረቤቶቹን ወይም ዘመድ አዝማዶቹን ጠርቶ የጠፋው በጌን አግኝቻለሁ፣ ደስ ብሎኛል፣ እንኳን ደስ አላችሁ ብሎ የተናገረውና አምላካችን ጌታችን ኢየሱስ ክርስቶስ ይሄ ነው። እንግዲህ ርህራሄው ይሄ ነው እና ሁላችንም በዚህ መልኩ ልንጓዝ ይገባላል እላለሁ። ቸሩ መድኃኔዓለም አነሳስቶ ላስጀመረ አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባውላለሁ። እንግዲህ ሚዲያውን ከፍ አድርጉልኝ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ሀሳብ አስተያየታችሁን አጋሩኝ፣ ላይክ አድርጉ እላለሁ። ቤተሰቦቼ በእውነት በልዑል እግዚአብሔር ስም ጠይቃችኋለሁ። ሀሳብ አስተያየታችሁን ማናቸውም ብትሆን ሀሳባችሁን ምንም ቢሆን ምንም እኔን የሚያበረታኝ ነው እና ሀሳባችሁን እንድታጋሩኝ እፈልጋለሁ እላለሁ። በተረፈ በጎደለው ቸሩ መድኃኔዓለም ይሙላበት። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩ ባይ